አያችሁት? የሆነ የተረሳ ነገር እንዲነሳና ተረስቶ ሰው በቃ ከዚህ በኋላ በቃ የተባለው ነገሮች ተነስቶ እንደ አዲስ እንዲታውሩ የሚያደርገው የሚያስገድዶ ህይወታችሁ ላይ ይፈጠራል። ዛሬ ብሩክ ምንድን ነው ያለው? አንቺስ ቀልበት ስታረጊስ ምንድን ነው? እኔ ምን ብያለው ምናምን ነው ያለው አ? ይሄ ምን አገባ? አለች የምዬ ማለት ነውና፣ ይሄ ነገር ቶሎ ብላችሁ ብትተው የሰው ወሬ ባትሰሙ ኖሮ እንደዚህ አይነት ነገር አይፈጠርም ነበር፣ የተረሳችሁት ነገር አታነሱም ነበር። ለምንድን ነው ለጠላት ቦታ ከፍታችሁ የምትሰጡት? ጠላት እንዲገባ በር ለምንድን ነው የምትከፍቱት? አላቅም ግን ዛሬ ብቻም አንድ ላይ ሆናችሁ ስለመጣችሁ በጣም ደስ ብሎኛል፣ ስለተቃቀፋችሁ ምናምን ደስ ብሎኛል። ግን ሌላ ሌላ ሌላ ይንንጃ ግን ሌላ ሀሳብ ውስጥ ገብታችሁ ነው የመጣችሁት። ስልኬ ላይ እንዳትደውል፣ ስልኬ ላይ አልደውልህም፣ ሁለተኛ አላገኘህም ምናምን ከዚህ በኋላ ይበቃኛል ምናምን አላምርባችሁም እግዚአብሔርን ብሩክና ሄሚ ላይ እንደዚህ ዓይነት ነገር አላምርባችሁም። ጌታን በፍጹም ሰላም ሰላም። ውድና የተከበራችሁ ውድ ይሄ ቻናሌ ቤተሰቦች እንዴት ናችሁ? ባላችሁበት ቦታ ሰላማችሁ ይብዛ። ዛሬ እንኳን ሁለቱ እንቁ የሆኑ ልጆች ምን እንደሆነ ነግሮ እንደሆነ ባላውቅም ማች ለብሶ ነው የመጡት። ብዙ ነገር ባያስደስትም ማየው ነገር ደስ ባልልኝም ብቻ ሁለቱም አንድ ላይ ስላየው ብቻ ደስ ብሎኛል። አንድ ላይ ስለመጡ በጣም ደስ ብሎኛል። ተረዳችን አላቅም። አያችሁት የተረሳችሁት ነገር እንዲታነ አምስታችሁ ገና እንደ አዲስ አድርጋችሁ እንዲታወሩ ያደርጋል። የሚፈጠሩት የተፈጠሩ ነገሮች ሁሉ ማለት ነው። የተረሳ ነገር መዝገቡ የተዘጋ ነገሮች ማለት ነው። ዛሬ እንዴት ነው ብሩክ? እንጃ ባለፈው እንጃ፣ በሼም ወይም ሼም ለጎደኞች ፊት ስላለ ምናምን አርግ ያለው ያለችው ቀልባት፣ ስለ ቀልባት ራሱ ዛሬ አወረ ማለት ነው። ያኔ እኔ ምን አወርቻ ያለው ምናምን ምናምን፣ እንደዛ ነው። ብቻ ይሄ ነገር ምንም ደስ እያለን አይደለም። የመረ ነው ምላችሁት እናንተ ማ፣ እኔ አላቅም። እንዴት እንደነ ያሳባችሁ እንዳለ አላቅም ሄምዬ አንቺ ደግሞ ይሄ ኮሜንት እኮ አውጥተን እኮ ቪዲዮ ሰርተናል እኮ አላወቅሽም እንዴ? ይሄ የመቼ ኮሜንት እንደነ ስለ ኮሜንት ያወራች አይደለም። አንደኛ ነገር ከኮሜንት በላይ ምን አለ መሰላችሁ ያለው ሌላ ነገር ሌላ ነገር ማለት ይያገኛት ነው ምናምን እንደዛ ነው መሰለኝና፣ ሄሚ ይሄ ነገር ባታምኝ ጥሩ ነው፣ እንዳታምኝ ሰው የሚልሽ ነገር እንዴት ነው የምታምኝ? አንቺ ብሩክና አንቺ ማል በጣም ትልቅ ያለው እምነት አለ አይደል? እንዴ እንዴት እንዴት ሊታመን ይቻልሽ? አንደኛ እሱ ነው። ሁለተኛ ደረጃ ላይ ደግሞ እናንተ ደግሞ ተለያይታችሁ ማየት እኛ አንፈልግም። ጌታን ቆይ አሳያሉ ምናምን ወይ አሳያሻሉ ምናምን። እንዴት እንዴት ነው የምታወሩት? እንዴ እንዴት እንጃ ቦታ ከፍታችሁ የምትሰጡት እናንተ ናችሁ። ሰው ማቶ እንዲገባ የምታረጉት እናንተ፣ ጠላትም እንዲገባ በር የምትከፍቱት እናንተ እና በኋላ ለምን የሆነ የምጸጸት ነገር ታደርጋላችሁ? ሄሚ የግን የምጸጸት ነገር አታድርጊ የኔ እናት። ትዋደዳላችሁ፣ ትፋቀራላችሁ። እና ብሩክ እቺ ልጅ ከህይወቷ ብታስወጣት ጥሩ ነው። አስወጣት ማለት ብትወጣ ደስ ይለኛ፣ እኛ ደስ ይለናል። በዚህው ማለት እኛ ኦዲንሶች አልወደንም። እቺ ልጅ ምናለች ሼር ላይ ሼር ላይ እንትና ማለት ይሄ የተሰራው ቪዲዮ ሶሲ ማለት ነው። ቡቡ ተዋቸው ምናምን እንደዛ ብላ ሼር አድርጋለችና አያ አባቴ አምላክ አንቺ የታውሽ አንቺ ቶልቶል ላይ ሆንሽ ሴት ማለት ነው አላቅም ምን እኔ ውስጥ ሲቆኝ የሳቅ አይደለም በጣም ደብሮኛል በጣም እኔ እንጃ የማይሰሙ ነገሮች በጣም እንዴት እንዴት ነው አላቅም ወይ አጠገቤ ሁኜ ከነሱ ጋር ሁኜ አሁን ቢያወራስ እኔ እንጂ አጠገቤ አሁን እዚህ ጋር ምናወራው ነገሮች ሁሉ ማንም ሊሰማ አይቻለም። እና ይሄን እንደዚህ ነገር ልናደርግ አልችልም፣ ብቻ እያየን ዝም ማለት ነው ማለት እያየን አይተን ዝም በስልካችን ላይ እያየን ማቃጠል ምናምን በቃ። መቼ ነው እርቅ ወርዶ ሰላም ሆኖት ቀን መቼ ነው አልገባኝ፣ ምን መቼ ነው ሰላም ወርዶ በሰላምና ያው እናሱን ሄምና ብሩክ እንዴ በፊቱ በፊቱናቹ የምናየው ቀን መቼ ነው እንዴ? እንዴት ነው የተገናኛችሁት? ቁጥር ከዚህ በኋላ አላገኝም፣ ከዚህ በኋላ ስልኬ ላይ አትደዊ፣ ስልክሽ ላይ አልደውልም፣ አላገኝም። የሚያደርገውን አሳያለሁ ምናምን እከሌን እገላለሁ እከሌሽን እገልሻለሁ ምናምን። ለምንድን ነው የሰወራችሁት? ለምንድን ነው የህይወታችሁ ማትመሩት? ለምንድን ነው የህይወታችሁ ላይ ያለው ነገር ማትመሩት? አልገባኝም እና ብሩክ ግን ኤችኤች ካይወቷ አትወጣ ያልክ እንደ እንዴት ወጣ ነው? ምንድን ነው ለሄሜ ደስ ካላላት? ለምንድን ነው አሁን አንቲ ሆነት ሄሜ ጋር ማኖርና ሄሜ ጋር መሆን ከፈለክ ሄሜ አልፈለገችም። እቺ ልጅ አንደኛ ነገር ካልፈለገች ለምን አታዋትም? ተዋት በቃ። ጎደኝነት ነው አይደል? ጎደኝነት እዛው ይቅር። እንደ ጎደኝነት ምን አረጋል? በቃ ጎደኛ ከሆነ ሄሜ አለች አይደል እ ወይም ቢዬ አላቅም እንጃ። እኔ እራሱ አሁን ፍቅረኛዬ ሌላ ሴት ጓደኛ ነች። እኔ ፍሬንድ ወይ ፍሬንድ ነን ብሎ እንደ ፍቅረኛ ሆነን እያሳለፍን ለነገ ለትዳሬ ለልጆቼ እናት እኔ እንጃ ሚስቴ ትዮንያ ለእሺ ብሎ ሌላ ሴት ጋ ሄዶ ደሞ ጓደኛ ነች እሺዬ ብሎ የሚያወራ እኔ በፍጹም አልሰማም። እኔ ለሱ ጓደኛም ነኝ ፍቅረኛም ነኝ ሚስትም ነኝ፣ ሁሉም ነገር እኔ ነኝ። አለቃ እንዴ እንዴት ነው ሌላ ሰው ጎደኛ ጎደኛ ነው? የምንን ጎደኛ የለም። እኔ አልፈልግም ጎደኛ ምናምን እንዴ እንዴት እንዴት ነው? አየ ሄሚ በጣም ደስ ብሏታል። አንተ ብቻ ስላገኘሽ ብቻ ማለት ነው ዛሬ አራ። እግዚአብሔር ግን እንደዛ እንደዚህ ብላችሁ በኋላ በኋላ ማለት ሌላ ሌላ ነገር ውስጥ እንዳትገቡ እ መዛትና አልደውልም አልደውልሽም ስልኬ ላይ አትደው አልደውልህም ምናምን ምናምን እንደዚ የሚባላት ቃላቶች ከናንተ አንጠብቅም። እኛ እንዴት እንዴት ነው ተው እንጂ የምር ተው ሄሚ፣ የደሞ ሚጸጽት ነገር ባታደርገ ጥሩ ነው። አንቺ ሁን ኪፉ ነገር እያረሸ ከህይወትሽ እንዴት ወጣ ነው የምትፈልገው? አንደኛ ነገር ሶ እሷ ደግሞ ከህይወት እየወጣች አይደለም። እቺ የሰይጣን ይለከፋች ይዘት እኔ እንደ ሰይጣን አትበጀው የምር ነው። ከሷ ሰይጣን ይሻላል ማሰለኝ ባየሱስም ሲነል ካጣገባችን ይሬቃል እ እንደዛ ነገር እውነት ነው ምላችሁት እንዴት ነው እኔ እኔ እንጃ ሄም ብሩክ ኦል እሷ ቢታዋቲም ባታዋቲም ላንቴ ምን የምትጠቀማት ማለት ጥቅም ብላትም እኮ ምን ምን ታደርጋለህ? ላንቴ ምን እናት እሷ ማለት ቢታዋትስ ምን ችግር አለ? ተዋት በቃ። ሄሜ ካልደ ካልደ ሰታት እንንጃ አንተ ከሷ ጋር ማሳለፍ ከሷ ጋር መሆንክ ደስ ያለ እኛ ራሱ ደስ ያለን አይደለም እኮ አይገርምህ። እንዴው ለምሳሌ ሄሜ ደላሳው ጋር ቢትመጣ በጣም ደስ አይለንም እኛ ምክንያቱም ካንተ ጋር ነው ለማዳ ነው ምናምን እንንጃ። ስለዚህ አንተም ደሞ ከሶዚህ ጋር ስትመጣ እኛ ደስ ያለን አይደለም። ሄሜ ብቻ ቀርተ ማለት ሄሜ ትቅርና እኔ ራሱ ደስ ያለኝ አይደለም ብሩ ከሶዚህ ጋር ስትመጣ ከሄሚ ጋር ሲመጣ ነው ደስ የሚለኝ። ሄሚም ደግሞ ከቡሩ ጋር ሲመጣ ነው ደስ የሚለኝ። ስለዚህ ለምን አተዋትም? ተዋት በቃ አለቀ። መታው ነው ያለበ። እንዴ፣ እንዴት ነው አላቅም። እግዚአብሔር እንዴት ነው ማቼ ነው ግን ሰላማችሁ የሚወርዶ። ነገ ደግሞ ከዚህ የበለጠ ነገር ነው የሚወርዶ። ስለነገ እግዚአብሔር ነው የሚያቆው። ግን ዛሬ እንኳን ውስጥ እየፈራ ነው የዋለው። ጌታን በጣም እየፈራ ነው የዋልኩት። ይሄን ነግሮ እንደና አላቅም የኔ ነገር ይፈጠራል እያል አረጌታ ይሆ ይኔ ምንም ሊገበኛ አልቻለም። ይሄ ነገር ብቻ የሰው ወሬ ባትሰሙ ይሻላል ብዬ ነው የሚያስበው። የሰው ወሬ ሰው የሚያወራችሁ ያለን አየሌሌ ነገር ምጥቶ ሲነግራችሁ ባትሰሙ፣ ቦታ ባትሰጡ በቃ እናንተ ማንም ማን ማተው መጥቶ ነው እንደ ሚበጥብጠው። ኤኬሌ ማቶ ይበጥብጣል። ኤኬሌ ማለት ይበጣብጣል ማለት ነው። ለምን የተረሳችሁት ነገር ታነሳላችሁ? ድሮ የሚተዋችሁ ምንተዋንቲታችሁ ህይወታችሁ እየኖራችሁ የነበረው መዝገቡን ይዛግታችሁ የነበረው ነገር ዛሬ ደግሞ እንዲህ አዲስ አድርጋችሁ ሲታውሩ ሰማው። ለምን አስፈላጊ እንደዚህ ነገር አስፈላጊ ነው? የምን እንደዚህ ነገር አስፈላጊ ነው ብዬ በፍጹም አላምንም። የምን አረግን? ተው፣ በእግዚአብሔር ተው፣ ተው። ግን የምር እኛ እንካን እኮ ተቃጠለን፣ እኛ እንዴ የእናንተ ደስታ እኛ በጣም ነው የምንደሰተው። እናንተ ደስ ስትሉ እኛም ደስ እንላለን። እናንተ ስት ማለት ስትከፉ እኛም እኛ ይከፋናል። ስለዚህ ለምንድነው የማትረዱኝ እኮ ሳምንት ሙሉ መጣን ቤት ስራ እየሰራን ተቃጠለን። በስመ አብ ወልድ አራ እግዚአብሔር ብቻ አላቅ። ምን ቤተሰቦች ባላችሁበት ቦታ ሰላማችሁ ብዛ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። በሄደን ሰብስክራይብ ያደረጋችሁ ቤተሰብ ሆናችሁልኝ። አሳብ አስተያየታችሁ እንትን ኮመንት አይጻፉልኝ ይላችሁ ያለው ቤተሰቦች ብቻ አላቅም። እስቲ እግዚአብሔር መልካሙን እና ደግ ነገር እንድንሰማ ያርግን። ቸር ነገር እንደዛ ነው የሚለው ነው። ሌላ ምንም አልል። በእውነት እኔ ሰለቸኝ። ይሄ እንደዚህ አይነት ግጭት፣ እንደዚህ አይነት ጻብ ምናምን፣ እንደዚህ አይነት ማጮና እሷም ወስቶላ እሱም ይሄ ሚላ ምናምን እንደዛ ማጮ በጣም ነው ሰይ ሰለቸኝ ማለት ነው እንደ ታው እንጂ